አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃ ውስጥ ስጓዝ የሞተ ሰው የራስ ቅል አገኘው። በበትረ ነካ ሳደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማነህ አልኩት! እኔማ በዚህ አካባቢ የሚኖሩ አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋይ የተሞላ መቃርዮስ ሆይ በሲኦል ውስጥ በመከራ በመሰቃየት ላይ ላሉት ወገኖችህ ጥቂት እንኳን በጸለይክላቸው ጊዜ ፋታ ያገኛሉ አለኝ። እኔም ይህ መከራ ምንድን ነው? ይህ ፋታስ ምንድን ነው ብዬ ጠየቅኩት። ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከሥራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ጸጉራችን በሳቱ ተውተናል እያንዳንዱ ሰው ፊት ለፊት ለመታየት እንኳን አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑ ቢሆን ፊት ለፊት እንተያያለን። ለእኛ ፋታ ማለት ያ ነው አለኝ። እኔም በምባ ተዋትሁኝ የሰው የተወለደባት ቀን ምንኛ የተረገመች ትሆን አልኩኝ። ለራስክሉም ከዚህ የባሰ ሌላ ክታት እዚያ አለ ብዬ ተየኩት። ያም የራስክል ከእኛ ዝቅ ብሎ የባሰ የመከራ ስፍራ አለ ብሎ መለሰልኝ። እኔም በዚህ ያሉት እነማን ናቸው ስል እኛ እግዚአብሔርን ለማወቅ ዕድል ስላልነበረን የተወሰነ ምሕረት እናገኛለን በእነዚያ አውቀው የካዱት ግን ከእኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ አለኝ። አቤቱ የሠራዊት ጌታ፣ ስለ እናትህ ስለ ቅድስት ድንግል ማርያም ስትል ማረን።